አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ። እህቴ ተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን። አልሐምዱሊላሂ ደህና ነኝ። ሰላም ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ዛሬ እህቴን ወደ ሀኪም ቤት ይዤ እየሄድኩኝ የመኪና ውስጥ ነን ገብተን እየሄድን ነው ማለት ነው እና አልሐምዱሊላሂ እንደንዴ ያላህ ኒዕማ ስናስታውስ ደስ ይላል አልহামዱሊላ እንደ ነገር ሲሰጠን አልহামዱሊላ ይያል ለላ ሁሉም ነገር ምስጋና ይግባው ማለት ነውእና ደህና ናችሁ ወይ ሰላም በያላችሁንም በያላችሁበት አላህ ይጠብቃችሁ አላህ ይጠብቀን በስደት ላይ ያለ ነውንም አላህ ጠብቆን በሀገራችንም ሰላም አድርጎ ወደ ሀገራችን በሰላም አላህ ይመልሰን ከምንወዳቸው ቤተሰብ ልጆቻችን እናት አባት ቤተሰቦቻችን ሁሉም ጋር ሰላም ይመልሰን ማለት ነው እንሻአላ ሰላም ያገናኘን እና ጉዞ ድባብ ደስ ይል ነበር በጣም ያምር ነበር ማለት ነው እና አልহামዱሊላህ እንደዚህ ድባቡ ደስ ይላል ከዛ ይሄን እንደጨረስን ቀጥታ ወደ ሙሽተሽፋ ገባን ማለት ነው አሁን ላይ እና ገብተን ያው እዝ ላይ እንግዲህ ቸክ ምናምን ለመደረግ ነው። እና አሁን ቀጥታ ተያይዘን ነው ወደ ሀይኪን ቤት ወደ ፎቅ አመሩን ማለት ነው። ወደ ፎቅ ልንወጣ ነው። ፎቅ ሂደን ያው ምርመራ ለማድረግ ማለት ነው። ሊፍት አለ ግን ሊፍቱን ትተነው ነው ያው በእግራችን እየሄድን ነው እላችኋለሁኝ በእግራችን ሂደን ሁለተኛ ፎቅ ላይ ነው ያዘዙን። ሁለተኛ ፎቅ ሄደን 103 ላይ ቁጥር 103 ላይ አዘዙን። እዛ ሄደ እንግዲህ የምናየውን ያው አብዛኛው ተሽፋ ላይ ክልክል ነው መቀረጽ ምንም ነው ይላሉ ማለት ነው። እና ለዛም ነው አብዛኛው 203 ማነው 303 ሶስት፣ እንደዛ ነው ዙሩ። አሁን ሁለተኛው ዶር ላይ እየሄድን ነው። እኔ ያስፈልጋል እኮ ፎቅ እንደ አሁን ደረስን እንግዲህ። እዚህ ጋር አሁን ዶክተሯ ጋር ልንገባ ዱብ ዱብ እያልን ነው ማለት ነው። ዶክተሮችም እንግዲህ ማሻላህ ደህና ያስተናግዳሉ። ወላሂ ቀጥታ ኢንሻላህ። እንግዲህ አሁን ጨርሰን ያንን ጉድ አሁን ወደ ወርቅ ቤት ይደናል ማለት ነው። ወደ ወርቅ ሰፈር ሂደን እዛ ዱብ ዱብ እያለን እያየን እየተፈረሽ ዛሬ ስራ ቢኖረን ብር ቢኖረን ወርቅ እንገዛ ነበረ እየተባባልን ነፍሰ ጡሯም ደሞ ሴ ልጇ አልሐምዱሊላህ ለከል ሐምድ ለምታስ ምታስበው ነገር ነው የሆነላት የሆነችላት እና ያው ሴት መሆኗን ፈልጋ ነበር አልሐምዱሊላህ ሴት ሆነላት ወርቅ አለብሳት አለው እየታያለችኝ እየተሳሳቅን ጎበኘን ማለት ነው ጉብኝታችንን ጨረስን እንደዚህ እያደረግን ተጓዘን እያለን አሁን ወርቁን እየተፈራረሽን ልብስ ተራ ገባን። ልብስ ተራ ገብተን ነይ ነይ ነይ ምንድን ነበር የሚሉት? አንቺ ምንድን ነበር ገና እንደገባን ያውቁናል ወላሄ ስሚ ስሚ ስሚ ስሚ ይላሉ በየሄድንበት ማለት ነው። እዛ እንድትብለን ስሚ ስሚ ይላሉ እና አማርኛችንን እንዲ ጥጥጥ አድርገዋታል። ወላሂ ሱብሃናላህ በጣም ነው አጅብ የገረመኝ። ጥጥጥ ነው ያደርጓት። ስሚ ነይ ነይ ነይ ነይ ይላሉ። ከዛ እንገዛም ስንል በሀያ ብር፣ ሰላሳ ብር እንደዛ ስንከራከራቸው ደግሞ ጣማ ነሽ ጉራጌ ነሽ እንዴ እንደዛ ይላሉ ማለት ነው። እና ወላይ ደስ የሚል ሰዓት ነበረ። እና እንደዛ ተባ ብለን ጨርሰን፣ አሁን ዝም ብለን እየተፈራረሽን ነው ጉዞ ላይ ዝም ብለን እንትን እየፈለግን የህፃን ልጅ ልብስ የህፃን ልጅ አልጋ፣ ገላ ማጠቢያ እየፈለግን ነበረ። ያው እሱን አላገኘንም ማለት ነው። እዚ ላይ አሁን ልብስ ታራ ነው ጠቅላላ አካባቢ ኑ ኑ ኑ ኑ ይላሉ። እዚ ጋ ያው ጫጫታቸው ምኑ ምኑ ምኑ በጣም ዛ አጃረጋል ሀቂቃ ማለት ነው። እና አልሐምዱሊላ ደረስን ጨርሰን ጉዳያችንን ምናምን ወደ ቤት በሰላም ከሹርጣ አላህ አድኖን ተመለስን ማለት ነው። ወላሂ ሹርጣዎች ፍስስ ብለውብን አልሐምዱሊላ ለከ አልሐምድ። አንዳንዴ ሰው ጥሎ አይጥላችሁም፣ ያኔ አላህ ስብሐነ ወተአላ ሲጠብቃችሁ በሰው የተነሳ ስበብ ያደርግላችኋል። ሚሻወራችንን አስመስሉ አልሐምዱሊላ አዳነን ማለት ነው። እንደው ፈጃ ፍሰሳሉ ብን ወላሂ፣ በጣም በጣም የሆነ በጣም ነው የደነገጥ ነው። እንደ ፍሰሳሉ። በዛም ላይ ደግሞ የአያ አይደሉም። እነዚህ መንድር ነው የሚባሉት፣ ድንበር የሚሰሩ እነሱ ናቸው። በጣም ያስደነግጥ ነበረ ሽዑሩ። ከዛ የሚሻውሩ መቶ በወዳኛው ወደው ወሰድን ማለት ነው። ወደ ቤት ገዝተንም አልጨረስንም ሲጀመር ግማሽ እንደገዛን ግማሹ በቃ የመጨረሻ ሲያስደነግድ ቶሎ ውጡ ቶሎ በሩ ሲብል ሲሉን ቀጥታ ቶሎ ነው የወጣ ነው። ምንም ምንም ምንም አላደረግንም እና አላችኋለሁ። እንደዚህ ነበር አብሮ ሎይ እና አብሽሩ።